ወደ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የእለቱ መረጃዎች ይችላችሁን ቀርበውን የቃል ኪዳ እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆኖ በቅድሚያ አርዕስተ ዜና። ሻሎም የትንሳኤ ሀይል ኃይል የወንጌል አገልግሎት ዓለም አቀፍ ቤተክርስቲያን መንፈሳዊ ኮንፈረንስ አካሄደ። በአርባ ምንጭ ከተማ ለሁለት ቀናት ሲካሄድ የቆየው አምስተኛ ዙር አገር አቀፍ የሰላም ኮንፈረንስ ተጠናቀቀ። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት የአሜሪካን አገር ቆይታቸውን አጠናቀው ተመለሱ። ሻሎም የትንሳኤው ኃይል የወንጌል አገልግሎት ዓለም አቀፍ ቤተ ክርስቲያን መንፈሳዊ ኮንፈረንስ አካሄደ። ባልደረባችን ቤተልሔም ደረጀ ተጨማሪ ያላት። ሰላም ጤና ይስጥልኝ የተከበራችሁ ውድ ኤቫንጀሊካል ቲቪ ተመልካቾቻችን፣ አሁን የምንገኘው በሻሎም ትንሣኤ ኃይል የወንጌል አገልግሎት ዓለም አቀፍ ቤተ ክርስቲያን ነው። ህዳር ስድስትና ሰባት ቀን 2018 ዓመተ ምህረት እንግዲህ ለሁለት ቀን የሚቆይ ታላቅ ኮንፈራንስ የኮንፈራንስ መርሃ ግብር አዘጋጅቷል ማለት ነው። ኢቫንጀሊካል ቴሌቪዥን በስብራው ተገኝቶ መረጃዎቹን የሚያስቃኛችሁ ይሆናል። መክፈቻውን በጸሎት መርሃ ግብር ያደረገው ኮንፈራንሱም ከሕዳር 6 እስከ ሰባት ቀን 2018 ዓ ም ለሁለት ቀናት የሚደረግ ሲሆን በመጀመሪያው ቀን ፕሮግራም ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ የመንፈሳዊ ዘርፍ ኃላፊ ፓስተር ስንሻት ተካ የቤተክርስቲያን ምዕመናን ጨምሮ ሌሎች እንግዶች ተገኝተዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያናት የካውንስሉ የመንፈሳዊ ዘርፍ ኃላፊ ፓስተር ስንሻት በኤርምያስ 18 ያለውን የእግዚአብሔርን ቃል አካፍለዋል። ፓስተር ስንሻት በመግቢያ ንግግራቸው የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ይህ ፕሮግራም እንዲሳካ መስራቱን በመግለጽም ቀደም ብሎ ይህ የኮንፈራንስ ፕሮግራም ጸሎት ሲደረግበት መቆየቱንም አንስተዋል። ከዘማሪት መክሊት ማሞ ጋር ጉባኤው በጋራ አምልኳል። በተካሄደው በዚህ ኮንፈራንስ ላይም ሻሎም የትንሳይል የወንጌል አገልግሎት አለም አቀፍ ቤተክርስቲያን ዋና መሪ ፓስተር ሰውነት ንግግር አድርገዋል። ባደረጉት ንግግርም ይህን መንፈሳዊ ኮንፈራንስ ለማድረግ ብዙ ፈተናዎች እንደገጠማቸው በመግለጽ በዚህ ሁሉ ውስጥ የረዳቸውን እግዚአብሔርን አመስግነዋል። ነገር ግን ለወንጌል እጃቸውን ሰጥተው ከእኛ ጋር እስከ ምሽቱ በዚህ ነበሩ። ይህን ፕሮግራም እንዲቀጥል የእግዚአብሔር ስም የተባረከ ይሁን። ክብር ለንጉሡ ይሁን። ቅዳሜ ህዳር 6 ቀን 2018 ዓ ም የተካሄደው መንፈሳዊ ኮንፈራንስ ቀጥሎ እሁድ ህዳር ሰባት ቀን እንደሚካሄድም በዚህም ላይ ለሀገር እና ለቤተ ክርስቲያን የሚጸለይ መሆኑን በመጥቀስ በቀጣይም በተለያዩ የሀገራችን ክፍሎች እንደሚካሄድም የቤተ ክርስቲያኒቱ ዋና መሪ ፓስተር ሰውነት ገልጸዋል። አስቀድሜ ለዚህ ቀን ላበቃን ለእግዚአብሔር ክብር ይሁን ለማለት ወዳለሁኝ። ፓስተር ሰውነት ከካውንስሉ ጋር በተለይም የጸሎት አገልግሎት ኮሚቴ አለ በዛ ውስጥ በአስተባባሪነት አብራ የምታገለግል እህት ነች። እሷ በምትመራው ቤተክርስቲያን የተ ዘጋጀ ፕሮግራም ነው። ከዘመናት በፊት እንግዲህ እግዚአብሔር ይናገራት ነበረ፣ እግዚአብሔር ትውልድን እንደሚያስነሳ፣ የምድሪቱን ፊት እንደሚያድስ፣ እግዚአብሔር ደግሞ ይችን ምድር ሊያስባት ሊጎበኛት እንዳሰበና ሰራዊትን ሊያስነሳ እንደፈለገ እግዚአብሔር ከረጅም ዓመት በፊት ይናገራት ነበረ። አሁን ደግሞ ጊዜው እንደሆነ ባወቀች ጊዜ እንደዚህ አይነት ፕሮግራም ማዘጋጀት ተችሏል ማለት ነው። እንግዲህ በካውንስሉ የጸሎት አገልግሎት ውስጥ በካውንስሉ የጸሎት አገልግሎት ውስጥ ያሉ የኮሚቴ አባላት እዚያ አብረን የእግዚአብሔርን ስራ እንሰራለን። ይህን ይመስላል ፕሮግራሙ። አሁንም ደግሞ ለዚህ ቀን ለቅዳሜና ነገ እሁድም ሙሉ ቀን የሚካሄድ ፕሮግራም ነው። ሰዎች እንዲመጡ እንዲበረታቱ፣ የእግዚአብሔርን ድምፅ እንዲሰሙ ወደዚህ ስፍራ እንዲመጡ በአክብሮት ጋብዛለሁ። ስሜ መጋቢ ሰውነት ጌታቸው ይባላለሁ የሻሎም የትንሳኤው ኃይል የወንጌል አገልግሎት ቤተክርስቲያን ራእይ ተቀባይና መስራች ነኝ። ይሄን ፕሮግራም ስናዘጋጅ እግዚአብሔር ከ2011 ጀምሮ የሚናገረን የአገራዊ መልእክቶች አሉ። በምድሪቱ ላይ ስላለው ሁኔታዎች በምድሪቱ ስላለችው የክርስቶስ አካል ቤተክርስቲያን አገሪቱ ላይ ስላለችው ነገር እግዚአብሔር እየተናገረን በሳምንት ሁለት ቀን በጾም ጸሎት ከቆየን በኋላ በ2016 ዓመተ ምሕረት ግንቦት 28ና 29 ለየት ባለ መልኩ እግዚአብሔር ደግሞ ከዚህ በሚበልጥ ምድሪቱን የመናጠቅ ትውልድን የማስቀጠል እንደገና ምድሪቱ ላይ ያለችውን የክርስቶስ አካል ቤተ ክርስቲያን ከጨለማው መንግስት አሰራር ምክንያቱም ሕዝቡ በልብ አንድነት በመንፈስ አንድነት ቆሞ እግዚአብሔርን እንዲማጸን ትክክለኛ በቅድስና በእውነት እግዚአብሔርን በመፍራት ወደዚህ እውነት እንዲመለስና በእግዚአብሔር ፊት ሕዝቡ እንዲወድቅ ምድሪቱን እንዲናጠቅ እግዚአብሔር ስለተናገረ ይሄ መርሃ ግብር ደግሞ የተዘጋጀው ኦገስት 2017 ላይ እግዚአብሔር የሰጠን ምሪት ነው። በአርባ ምንጭ ከተማ ለሁለት ቀናት ሲካሄድ የቆየው አምስተኛው አገር አቀፍ የሰላም ኮንፈረንስ ተጠናቀቀ። ባልደረባችን ቤተልሔም ደረጀ ተጨማሪ ያለችው፦ በኮንፈረንሱም የግጭትና ለመግባባት ምክንያቶችን በምክክር በመፍታት ለአገር ዘላቂ ሰላምና ብሔራዊ መግባባት በጋራ መትጋት ይገባል ሲሉ የኢትዮጵያ ሃይማኖት ተቋማት ጉባኤ ገልጸዋል። ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ በተዘጋጀው ኮንፈረንስ ላይ ንግግር ያደረጉት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የአብሮነት የመተባበርና የመከባበር ሁለት ሴቶች የኢትዮጵያውያን የቆዩና አሁንም የዘላቂ ሀብቶች ናቸው ብለዋል። በመሆኑም የብዙነት ተምሳሌት የሆነችው ሀገር እሴትን በመጠበቅና ሀገራዊ አንድነትን፣ ትብብርን በማጠናከር ለቀጣይ ትውልድ የተሻለች ሀገር ማስረከብ የሁላችንም አድር ኃላፊነት ነው ሲሉ ተናግረዋል። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት የአሜሪካን ሀገር ቆይታቸውን አጠናቀው ተመለሱ። የመሰረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበና የመሰረተ ክርስቶስ ሴሚናሪ ፕሪንሲፓል መጋቢ ጌሹ ዴቤቻ ከመስከረም ሀያ ጀምሮ በአሜሪካን ሀገር የነበራቸውን ቆይታ አጠናቅቆ ወደ ኢትዮጵያ ሲመለሱ፣ የቤተ ክርስቲያኒቱ ምክትል ፕሬዝዳንት ጨምሮ የዋናው ቢሮ ኃላፊዎችም ተቀብለዋቸዋል። ቤተ ክርስቲያኒቱን በመወከል ከሀገር ውጭ ያቀኑትን መሪዎች በቆይታቸው ከመሰረተ ክርስቶስ ቤተ ክርስቲያን ጋር ተመሳሳይ ተልዕኮ ካላቸው አጋሮች ጋር የእግዚአብሔር መንግስት በጋራ ለማስፋት በሚቻልባቸው ጉዳዮች ዙሪያ እጅግ የተሳካ ጊዜ እንደነበራቸው ሁላችሁም ቤተክርስቲያኒቷ በፌስቡክ ገጿ ላይ አስፍራለች። የእህቶች አገልግሎት ስልጠና በድሬዳዋ ከተማ ተሰጠ። በመሰረተ ክርስቶስ ቤተክርስቲያን የምስራቅ ኢትዮጵያ ክልል ከሜሲዶኒያ ሚሽን ኢንተርናሽናል ጋር በመተባበር ከተለያዩ አጥቢያዎች ለተውጣጡ ለዘጠና የእህቶች አገልግሎት አስተባባሪዎች ደቀ መዛሙርትን ማፍራት በሚል ርዕስ ለሶስት ተከታታይ ቀናት በድሬዳዋ ከተማ ትምህርትና ስልጠና ተሰጥቷል። ስልጠናው በሶስት ዙሮች እንደሚቀጥልና በክልሉ ያለውን የእህቶች አገልግሎት ለማጠናከር እጅግ ጠቃሚ እንደነበርም የገለጹት የምስራቅ ኢትዮጵያ ክልል ዋና ጸሐፊ መጋቢ ቻለው አሰፋ አገልግሎቱን በክልል ደረጃ በቀጣይነት የሚያስተባብሩ ሰባት አትሌቶች በወቅቱ መመረጣቸውን ገልጸዋል። በመጨረሻም የሶስቱን ቀናት ስልጠና ለሰጡት መጋቢ የሻረግ በቀለና መጋቢ አስናቀ በቀለ ክልሉና አሰልጣኞች ሰርተፍኬትና ስጦታ የኢትዮጵያ ሙሉንጌ ልማት ኮሚሽን ከፊዳ ኢንተርናሽናል ጋር በጋራ መሆን የወጣቶች ስልጠና አካሄደ። ባልደረባችን ናትናኤል ጌታቸው ተጨማሪ አለሁ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢዋ ክልል በኢትዮጵያ ሙሉ ወንጌል ልማት ኮሚሽን አዲስ አበባ ቅርንጫፍ ከፊዳ ኢንተርናሽናል ጋር በመሆን ስልጠናው ተካሂዷል። ስልጠናው ላይ በሸገር አካባቢ የሚገኙ የሙሉ ወንጌል አጥቢያ ቤተክርስቲያን የተውጣጡ 50 ወጣት መሪዎች የተሳተፉበት ሲሆን የትውልድ የወደፊት በሚል ርዕስ የአንድ ቀን ስልጠና በይግዱ ላላ ሆቴል ተካሂዷል። የክልሉ ፕሬዝዳንት መጋቢ ሰለሞን በንቲ በመገኘት ለወጣቶች ሰላምታ በማቅረብ የሙሉ ወንጌል ልማት ኮሚሽን ቢሮ አመስግነዋል። ተሳታፊዎች መልካም ጊዜ እንደነበራቸውን ቤተክርስቲያኒቱ በፌ ገላይ ውገጿ ላይ ያስፈራለች። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ዋናው ጽሕፈት ቤት ከምስራቅ ሸዋ አካባቢ ክልል ጋር በመተባበር መጋቢው ስልጠና ተካሄደ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። ጥቅምት አርብ 28 ና ቅዳሜ 29 2018 ዓ ም በቢሾፍቱና በአዳማ ሙሉ ወንጌል አጥቢያ ቤተክርስቲያን በተካሄደው ስልጠና ላይ መቶ 20 መጋቢዎች ና አገልጋዮች ተገኝተዋል። የእረኝነት አገልግሎት ና የቤተክርስቲያን እድገት በሚል ርዕስ ፓስተር ዶክተር ተስፋዬ ቀሚሶ የሰጡት ሲሆን የአምስት ዓመቱ የቤተ እምነት ስልታዊ እቅድ በመጋቢ ምንዋብ ተካ ተሰጥቷል። ፓስተር ምረት ጥንታዊ ጴንጤቆስጣዊነት ላይ ስልጠናውንም ሰጥተዋል። በነበረው ስልጠና ተሳታፊዎች መጠቀማቸውን ቤተክርስቲያኒቱ በፌስቡክ ገጿ ላይ ያስፍራለች። ውድ ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በስደቱ ዘመን የዘነበወርቅ አቃቂ ቃለ ሕይወት ቤተክርስቲያን ሽማግሌዎች ሰብሳቢ በመሆን ያገለገሉት አቶ መርጋ ከዚህ ዓለም ድካም አረፉ። አቶ መርጋሰርቤሳ ሰርቤሳ የዘነበወርቅ አቃቂ ቃለ ሕይወት ቤተክርስቲያን ሽማግሌዎች ሰብሳቢ በመሆን በስደቱ ዘመን በማገልገላቸው እንዲሁም በታታሪ ሰራተኝነት ለብዙዎች የስራ ድል በመፍጠራቸው የሚታወቁ የብዙ አንጋፋ አገልጋዮች አባት ሲሆኑ የቀብር ስነስርዓታቸው ሕዳር 6 ቀን 2018 ዓ ም ተፈጽመዋል። ኢቫንጀሊካል ቲቪ ለመላው ወዳጅ ዘመዶቻቸው መጽናናትን ይመኛል። ጉድ ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበር። ከመረጃው ጋር አብሬ ቆይታ ሳረግ የነበርኩት እኔ ቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆኑ ነበር ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።